ዳይ በተኛችበት ስልክ ተረውሎ ነበር። ከምኝታው ብድግ ካለሽ በኋላም ተደነቅጣ ነበር። ዴብ ወደ ይመጣ መጣና ደይብ በሰላም ነው ብሎ ጠይቋታል። የተሽኮልክ አይደለም አባቴ የት እንዳለውእና ምን አይነት ስራ እንደምሰራ ሳይውቅ አይቀርም ከዚህ ካገኘኝእና ከመጣ ደግሞ እኔ ለማልፈልገው ሰው ሊድረኝ ይችላል። እናቴም ደግሞ እያመማት ነው። ዴቭ ለምን ከኔ ጋር አንኖርም የሚል ሀሳብ ቢሰጣትም አደይ ምንም እየተስማሞች አደለም። ደግሞ ቢመጣስ ምንድነዋች እንደዚህ የሚያስፈራሽ? ለምን ሁለታችንም ከዚህ ቤት አብረን አንወጣም? ቤት እንከራይና እንሄድ ቢላትም እኔ እስከ መቼ ነው ጥገኛ ሁኜ የምኖረው? እስካሁንም እኮ የፍቅርና ታድራ ስላለብኝ ነው እንጂ የፍቅር መጫወቻ ሁኜ አልቀርም ነበር። እኔ ደግሞ በጥገኝነት መኖር አልፈልግም። ዴቭ የፈለገውን ሀሳብ ቢሰጣትም አዳይ ልተስማማ አልቻለችም። አመሰግናለሁ ብላ መለሰችለት። አሁን ከሊሊ ጋር ልሄድ፣ ሊሊ ምንም አይነት መፍትሄ አታጣም። ዴትም እሽ በቃ በማንኛውም ሰዓት እኔ ከጎንሽ ነኝ የሚል ድጋፍ ሰጥቷታል። በሌላ በኩል ለምለም እና ኤላ፣ ለምለም ሳሎን ላይ ቁጭ ብላ ምን የሚመስል ምግብ ሰሮውልሽ ይላል። ኤላም በጣም አመሰግናለሁ እያለችው ነው፣ ሌላ ቅርብ እያላት ነው። ለምለምም ኤላ፣ እስኪ አሁን ሁሉም ነገር ተወውና ቁጭ በል፣ አንተ እኮ በህይወቴ ብቸኛ ሰው አንተ ነህ እያለኸኝ እያለች እያሞጋገሰችው ሳለ በዚህ መሃል በሬ እንጓኳል። አደይ ነበረች። አደይ በሰላም ነው ብለው አሏት። አደይም እየተርበተበተች በጣም ይቅርታ በዚህ ሰዓት መምጣት አልነበረብኝም። ኤላ ይቅርታ ለምለም ይቅርታ እያለች መለሰች። ኤላ ትንሽ የከፋው ይመስላል፣ ጥሩ ጊዜ ሊያሳልፍ ሲል ተቋረጠ። ለምለም በሰላም ነው ብላ ጠየቀቻት። አባት የት እንዳለው ሳያውቅ አይቀርም። ይሄ ደግሞ ከሆነ ወይ ይገለኛል፣ ወይ ደግሞ የሆነ ነገር ነው የሚያደርገኝ። ስለዚህ ከዛ ቤት ከመጣ እንዳያገኘኝ ብዬ ወደ እናንተ መጣው የሚል ሀሳብ ሰጠች። ኤላ ምንም ችግር የለውም፣ ላገዝሽ እችላለሁ የምትፈልገው ነገር ካለ ጠይቂኝ፣ ችግር የለም የሚል ሀሳቡን ሰጥቷታል። በሌላ በኩል ፍቅር ሳሎን ላይ ቁጭ ብላ፣ ዴቭ ወደ ሳሎን ይመጣል። ያቻ ደይ እኮ እስካሁን ተጋድማለች። አሁንማ የቤት ሰራተኛ መሆኗን ራሱ የረሳችው ይመስለኛል የሚል ምላሽ ለዴብ ተሳጠዋለች። ዴብም አደየለችም ይላል። ወዴት ሄደች? ከነ ኤላ ቤት ናት። ጭራሽ ከነዛም ሄደች ወይ ለምን ጠቅልላት ወጣም እና እኛ ሌላ ሰራተኛ አንፈልግም! የሚል ሀሳብ ሰጠች። ኤላም በጥንቃቄ አሳሰባቸው፣ ኤውላችሁ ከዚህ ቤት አንድ ሰው መጥቶ ስላዳይ ከጠይቃችሁ የለችም፣ አናውቅም ብላችሁ መልሱ፣ ለማንም ትንፍሽ እንዳትሉ የሚል ማሳሰቢያ ሰጥቷችዋል። ልጁም እሺ ካለሽ በኋላ ታዲያውን ወደ ናኦዴ ቤት አንሄድም እንዲህ የሚል ጥያቄም አቅርባለታለች ለዴቭ። ፍቅርም ጭራሽ ናኦዴ ማለት ተጀመረ አለች። ምን አስነክቶች ነው ስትላት፣ ምንም አላስነካኝ አትጨቃጨቅኝ፣ አለቻት። ዴቭም የምትሄጂ ከሆነ አትጨቃጨቂ ነይ ውጭ አላት። ዴቭም እሺ ብሏል። ፍቅርም የት ነው የምትሄዱት? ናውልን ለማጽናናት ነው። እሺ ካልሽ ና አብረሽ፣ እኔ እላሉ አልፈልግም አለች። ልዱ ሲጀምር አንቺ የእርሻ ልሄድሽ ምንም አትሰሪም፣ ትርጉም የለውም። ሲጀመር አንቺ ራሱ እንደት መጭ አልፈልግም፣ የሚል ሀሳብ ሰታታለች ፍቅርም ክላስ አለኝ እንጂ እሄድ ነበር የሚል ሰበብ ደርድራለች። ዴቭም በቃለዱ ከፍቅር የሆነ ልብስ ልበሹና ሜድ ይላታል። ለምንድን ነው የምትለብሰው የሷ ልብስ? አንዴ ሐዘን ቤት እኮ ነው የምትሄጁ እያላት ነው። ዳይመንድና ኪንጎም ወደ ናውል ቤት መሄድ አለብን ሰላም ብለነው እንምጣ እያሉ እየተወያዩ ነው። ኪንጉ ደግሞ ለምንድን ነው እዛ ቤት የምንሄደው እያለ እየተከራከረው ነው። ዳይመንድም አንተ ይህ ስሜት አይገባም እናቱን እኮ ነው ያጠው ሂደን ማጽናናት አለብን እያለው ነው መቼም ቢሆን እናቱን ያጣሰው በንአውል አይጨክንም አይጨክንም። ኬንጎም ታዲያ ኔ ይህን ስሜት ለማወቅ የግድ የኔ እናት መሞት አለባት፣ ከፈለግ ከአንተ ሂድ የሚል ምላሽ መልሷል። ህዝቡን አታየውም እንዴ አደይም ትሄዳለች። አደይም ከሄደችማ እሄዳለሁ። አደይም መጣችና ዳይመንድ እንዴት ነው አለችው። ወዴት እየሄዳችሁ ነው? ወደ ነአውል። ለምለምም እናንተም ትሄዳላችሁ? እሰይ አለች። በጣም ደስ ይላል ሰብሰብ ብለን ስንሄድ እሱም ደስ ይለዋል አለች። አደይም ዳይመንድ አንዴ ብቻ አላወራህ አለች። ደመቀ ለአባቴ እዚህ እንዳለው የተናገርከው አንተ ነህ ወይስ ማነው ብላም ጠይቀችው። ደመቀም እርብ ፍጹም እንደዛ አላደረግኩም። ትናንትና ማታ እናቴ ደውላ ነግረኛለች። ይህን ነገር ደግሞ ማን ያደርገዋል ብዬ ሳስብ የመጣህልኝ አንተ ብቻ ነህ። ምናልባት ለሌላ ሰው ተናግረ ከሆነ አስታውስ እስኪ ደመቀም እኔ ለማንም አልተናገርኩም የሚል ምላሽ ነው የመለሰው። የአደይ አባት እንዴት አወቀ? ምናልባት ፍቅር ትሆን? ደመቀም ከኪንጎ ውጭ ለማንም አልተናገርኩም ብሏል። ለምለም ስራ አላገኛችሁም እንዴ እስካሁን ብላም ጠየቀቻቸው። ኤላም ነበረና ኤላ እስኪ ለእነዚህ ልጆች ስራ ፈልግላቸው አለች። ኤላም ተስማምቷል። ለጓደኞችም እነግራችኋለሁ፣ ማታ ማታኛ ስንወጣም ከዚያ የሚሰሩት ነገር ካለ አጠይቃለሁ። ዳይመንድም ለኪንጎይ ጠይቀዋል። የአደይን አባት ስናንተ ብቻ ነው እየተናገርኩ ደውላ ተናግራል ይለዋል። አረን ያላልኩም። አደይም ማን ነው እያለች ጥያቄ ፈጥሮባታል። በቃን ሂዳሉና ተያይዘው ሄዱ። ፍቅር ለእናቷ ደውላ እማየ፣ ከዚህ ቤት ተመልሰሽ የሚሆን ነገር አድርጊ፣ አደይ ምንም አይነት ስራ እየሰራች አይደለም፣ የቤቱን ስራ በሙሉ እኔ ነኝ የምሰራ፣ ባርኮትም የለም እያለች እያቀጣጠረች ነው። ባርኮት መጣና ፍቅር ይላታል። ፍቅርም አደይ ከኤላ ቤት ማደር ሰነባብታለች ቆይታለች። ቤት ውስጥም ምንም አይነት ስራ እየሰራች አይደለም ትለዋለች። ከክላስም ብዙ ጊዜ ነው የቀረውት የቤቱን ስራ እኔ ስለምሰራ እያለች ነገሩን እያቀጣጠለችው ነው። ባርኮትም የፈለገ ነገር ቢሆን የቤዛን መምጣት ለምን ተናገርሽ? እሷ እኮ ከዛ ችግር ውስጥ ነው ያለችው ይላታል። ባርኮትም ቤዛ ብሎ ቤት ጠራ። ማንም የለም ከቤት፣ እኔም ብቸኛ አድርገውኝ ቤት እያስጠበቁኝ ነው፣ እነሱ ሊዝናኑ ሄደዋል ትለዋለች ብቻ እንኳን አሁን አንተ መጣልኝ። ቀና ብዬ መኖር እጀምራለሁ። እሚያስብላት ሰው እኮ የለም ብለው ነው እንደዚህ የሚጫወቱብኝ። ባርኮትም ይምጡና እንነጋገራለን የሚል ምላሽ ነው የመለሰው። ይምጡና እንወያያለን ይላታል። አደይ ከዚህ ቤት ነው እንድትወጣ የምትፈልገው። ወጣ አጋባ እያለች ነው። ቤዛን ብትሆን አትወድም። በቃ ይውጡልኝ አለች። ለምለምም አደይ ከዚህ ቤት ከሌለች አትመጣም። ባርኮትም ተሰሚኛለሽ፣ ፍቅር አደይን የማስወጣት መብት የለኝም ይላታል። አንተ ምንም የማታደርግልኝ ነገር ከሌለ ለማየን የምደውለው ብላም አስፈራራችሁ ቆይ ግን አንተ ወንድም አይደለም እንዲህ ይህን ሁሉ ነገር አድርጉኝ እያልኩ ለምንድን ነው የማታዝንልኝ እያለችው ነው ባርኮትም በቃው ማረፍ አለብኝ ይላል ለማንኛውም ሲመጡ ደውይልኝና እንነጋገራለን ብሏት ይገባል ሰብሰብ ብለውም ከናውል ቤት ሄደዋል ናውል ታዲያስ እንዴት ነው ብለውም ጠይቀውታል ሁላችሁም ስለመጣችሁ ደስ ብሎኛል ይላል ልዱ እንዴት ታዲያ ብቻን እንተዋለን አለች። ዴብም ናኦል በጣም አዝኛለሁ አለው። ፈጣሪ አጽናህ ይለዋል። ቤዛ ናኦሌ እንዴት ነህ በረታ አለች። ባርኮትም ስልክ ደወልና ለቤዛ ሄሎ፣ ባርኮት እንዴት ነህ ቤት መጣህ እንዴ? ያለችው ናኦሌ በቃ ወደ ቤት መሄድ አለብኝ ብላም ተሰናበተች። ለምለም ባት መጭ ይሻልሻል አለች። ችግር የለውም ሂጂ ይላታል። ልዶም ምን ትመስላለች? ቀበጥ አለች ናውል። እስኪ አንቺና የእሷን አስተያዩ ይላል። እኔ ቀበጥ አይደለሁም አለች ኤላ። አንቺማ ምን በወጣሽ ልሊ ናት እንጂ ለምለም ኤላ አለች። እንዴ ታዲያስ የቤት ወሬ የቤት ነው አለች ኤላ። ከእኔ ጋር ስትሆኝ ከሁለቱ የበለጠ ቅብጠትን የምታመጭው የምታመጩ ይላታል። ኬንጎ አህዳይታዎችን ይላል ዳይመንድ። ስሜት ግን ሸሸጋርገው እያለ ነው። ሁላችሁንም አመሰግናለሁ ለተፈጠረው ነገር ይቅርታ ይላል ናውል። የእናንተ እዚህ መገኘት ለኔ ትልቅ ዋጋ አለው። ዴቭም ሁሉም ነገር የሆነው በአደይ ነው፣ እሷን አመስግን ይላል ኪንጎ። አደይ የእኔ ጥሩ ሀሳቢ በጣም ነው ሞድ ይላል ዴቭ። ምንድን ነው የምቀባጥረው ይላል ዴቭም። ኧረ ተው አንተ ስንት ነው የምነግርህ፣ ከእሱ አረቅ እያልኩ ይለዋል። አንተ ትወዳታለህ እንዲህ እያለውም ነው ዴቭም። አው ይላል ኪንጎም። ተቆጥተ ወጣ። ለቅሶ ለመድረስ ነው ወይስ ደግሞ ጻፍ ለመፍጠር ነው ይላል ነኦልም ባለቤቷ አደይ እያለች የእናንተ መከራከር ምን አመጣው? ይላል ኤላ። ከዚሁ ይላታል፣ የቤቱ እኮ ሰፊ ነው፣ በዛ ላይ ማንም አይሽም። ዴብ አልተስማማም። አደይም እኔ የዚህ ቤት መሆን አልፈልግም አለች። አባቴ ቢመጣ ኖሮ እስካሁን ይመጣ ነበር። ዴቭም በጣም ደስ ይለዋል። ሄሎ ብርሃን ያለች። በሌላ በኩል ቤዛና ባርኮት በጣም ናፍቀኝ ነበር ትለዋለች። የት ነበርሽ ብለች ጠይቃትም፣ ነኦል ጋር ትለዋለች። ከማን ጋር ብሎም ጠይቃት፣ ከነ ዴብና ከነ ኤላ ጋር ስትደውልልኝ እየፈጠንኩ መጣው አለች። ባርኮትም ባርኳትም እኔ እዚህ ሳልኖር የተፈጠረውን ንገረኝ አደይ ስራ መስራት ላለች እንደ ክነ ኢላ ቤት ነው የምትኖረው ብሎ ይጠይቃታል። ቤዛ መቼ ነው ደግሞ እነሱ ቤት ኖረችው አለች። ቤዛም ቆይ መቼ ነው የምታስበው ስለ እኔ ጥገኛ ወቁ እያለችው ነው። ዴቭም ተመልሰ ወደ ቤት ፍቅር አለች። ና ተመለስ ካለችው ልዱ ቆያችሁ ግን ምን አይነት ቤጤነች፣ እዚህ ከቁጭ ከምትሄደሽ ብጠይቅ ይሆን አውልን አለች። ዴቭም ክላስ ሄዳለሁ ብለሽ ነበር አላት። ሄዳለሁ ብዬ ነበር ግን ባርኮት መጣና ቀረው ትለዋለች። ዴቭም ከመጣ ማሌ ዊልና ወደ ክፍሉ ይሄዳል። አደይ ሳታስፈቅጅ ወዴት ነድሮ ትላታለች። ፍቅር ይቅርታ ተኝተች ነበር አለቻት። በአመድ እሻለች ነበር ትላለች። ፍቅርም ቤዛ አሁን ላይ በአንተ በጣም እርግጠኛ እየሆንኩብ ነው ትለዋለች ፓርኮትን በሌላ በኩል፣ ዴቭ አደይን እየተንከባከባ ነው። ልብን አታድክመው እኔ እንደውም ሕይወቴም ምስቅልቅል ያለ ነው ያለች ነው አቃለሁ እኔም አልጫነሽም ይላታል። ይዛ ጥፋ ጥፋ ይለኛል አለ ደብም ወይ ከአንቺ መራቅ ወይ እዛው መጥፋት ነው እያለ አማራጩን እየነገራን ነው። አደይ እስካሁን እንደዚ አይነት ሰው አይገኝም እንዳንተ አይነት አፍቃሪ እያለችው ነው። ፍቅር መታችና፣ ቆይ አንቺ ግን ምን ብታረግለት ነው ምን ብታስነጊ ሆነው እንደዚህ የሚሆንልሽ ትላታለች። አደይም ዝም ስልሽ ያልታመምኩና ያልተጎዳንም የምትልሽ አለቻት። ለምን አቆዜም እኔ ምን እመለከተኛል አሁን፣ ቶሎ ቶሎ ስራሽን ስሪ ለምለም እኔና ኤላን ቆይ ለምንድን ነው እንደዚያ የተናደድከው? እያለች ነው እራት ተናደድከው። ልዱና ናሆን እንደዛ ሆነ ስታያቸው በጣም ተናዳቸዋል። ጊዜ እንድናታለብዬ መጥቼ ሳይህ ነበረ ከዛ ስጠላችሁኝና ወጥው። እኔ ልዱንም መቀርባት እየዋ ስለሆነች ነው እንዳትጎዳ ብዬ ነው ይላታል። እንደ ወንድም ነው እንጂ የቀረብኳት ሌላ ነገር አስቤ አይደለም ብያለ ያስረዳት ነው። ለምለም ከመቼ ጀምሮ ነው ያንተ የሆነችው ትላለች። የዴ ቭ እህት እኮ ናት የዴ ማለት ደግሞ የኔ ማለት ነች፣ እያለ እየተከራከረ ነው። ናውል እና ዳይመንድ እንዲሁም ኬንጎ ተሰብስቦ እያወሩ ነው። በመጀመሪያ ሁለቶች እያወሩ እያለ ናውል ይመጣል። መጣ ያጅል ይላል ኬንጎ። እኔ ምንም አይመቸኝም ሄድ፣ እናንተ ተቀበለው አግዘው ይላል። ዴቭ ደረጃ ላይ ቁጭ ብሎ ስለደ እያሰበ ነው። በሷ ተስፋ ቁርጥ ኪለዋል። በርኮትም አይ ተስፋም አልቆርጥም እየመከረው ይገኛል። በዚህ መሃል ቤዛ መጣች። ወዴት ነው ወክላረግ ነው ደብሮኝ? ዴቪን በቃ እናንተ ወክ አድርጎ ብሎ ጥሯቸው ተነሳ። ባርኮትም ገብቼ ማረፍ አለብ ብሎ ገባ። ቤዛም በጣም ተናደደች። ለምለም እና ኤላ ቆይ ለምንድን ነው ቤት እያለ ቤት የምገዘው ትለዋለች። ቤት የምገዘው ለቤዛ ነው ይላታል። እማዬ ካላመነችበት አባያ አያምንም። አንተ ደልተዋል ማለት ነው። ለማንኛውም ለማንም ብርን ከመበተን በፊት ብታስብበት መልካም ነው ትለዋለች። መጀመሪያ ልጅቷ እውነቱን እያወራች እንደሆነ ማጣራት አለብህ። ለምን ትዋሻለች ማለት ለምን? አይ ኤላ ይህን ያክል ገንዘብ እንደሚያታልል አታውቁም ማለት ነው አክስቴ፣ ያንን ሁሉ ነገር ካረገችን በኋላ ነው የገባኝ። ሰው ማመን ያቆምኩትም ለዛ ነው ቤዛ ዋሽታለች እያለች ነው ላይሆን ይችላል እንግዲህ፣ ብላ ምክር ትሰጠዋለች። ኤላም በሀሳቡ ይስማማል። አንችን አንቺን ሳላሳውቅ ምን ነገር አላረግም ነኦልና ዳይመንድ ኪንጎ መነክቶት ቶትነው እንዲዝመጣ ምሮጠው ብሎም ጠየቀው ተወባክ ይለዋል ቤዛን በመንገዱ ነበረች እና ቤዛ ብሎ ይጠራታል። አንተን እየፈለግኩ ነው ትለዋለች። አዳይ እና ልደውን ተንከባከቢያቸው ይላታል። እናውልም እኔ ስለነሱ ምን አገባኝ፣ ለራሴ ሰው ያስፈልገኛል አለች። ዳይመንድ አደይ እንደዚህ እንዳትናገሪያት ይላል። ከቆመ ቦል ጋር እንዳላጋጭሽ እያላትም ነበር። አንተ ማን ስለሆንክ ነው ይህ ብለው እየተከራከሩ ነበር። ቤዛ ወደ ቤት ከተመለሰች በኋላ ምንድነው ተሰባሰባችሁ አለች። ፍቅርም! የትም እየዞርሽ ስምት መጭበት ቤት ቤትሽ ነው እንዴ? የእኔ ቤት ነው እኮ እያለች አኔ እናቴ ትምጣና ጣር አድርጋ ነው የምታስወጣችሁ እያለችም ነበር። ቤት ያለውም የሌለውም እዚህ ቤት እየመጣ ይታመሳል አለች። ኤላም እኛ ስለመጣን ነው አለ። ባርኮትም ፈልገና የመጣን የሚል ሀሳብም ሰጡ። ስለ ቤዛ ጉዳይ ልናውረው ነው። ቤታቸው ባረጣ ጉዳይ እንደተያዘ ነግረሽናል አደል። እርዳታ ከመስጠታችን በፊት እውነትና ውሸቱንም ማለየት አለብን። አንቺ አደይ ትላለች ለምለም ማለት